ያስታውቃል። የ250 ሺው ነው። እዚ ጋ ስሙት ወይ ድምፁ ግን ቀንሶ አለው ሙዚቃም ስላለበት ማለት ነው። እዚጋ ጋ ለእናንተ ላሳያችሁ ሃይሚ ብሩኬን ስስሙ ምናምን ውሸታ መሆንም ያሳፍራል። እኔ ምላችሁ ማለት ነው አብዛኛውን ሰዎች የሆነ ቪዲዮ ሜንሽን አድርጋችሁኛል በጣም ብዙ። ይሄ ቪዲዮ አልተቀባበለውም ሰው ያልተቀባበለበትን ምክንያትም እነግራቸዋለሁ። ያው በእነሱ ስላልተለቀቀ ነው በሃይሚና ብሩኬ ቲክቶክ ስላልተለቀቀ ነው እንጂ አንዳንድ ሰው ያየው ይመስለኛል። ቲክቶክ ላይ ትንሽ ትንሽ ታቷል እንጂ ዩቱብ ላይ ጭራሽ የመጣም አልመስለኝም፣ አላየሁትም። እና ይሁላችሁ፣ በጣም የገረመኝ ነገር ታስታውሳላችሁ? የአርሰናልን የአርሰናልን የለበሰ ጊዜ ለብሶ ቲክቶክ ላይ ብሩኬ ሙዚቃ ለጎ ነበር ያለ የአርሰናልን ቲሸርት ለብሶ፣ የዛን ቀን የዛን ቀን ነው የዛን በፊት የሷ የሃይሚ 250 ሺህ የገባችበት ነው። 250 ሺሁን አክብረው እዚህ ጋር ደግሞ ጸብ ፈጠሩ እና ይሄ ቪዲዮ ሁላችሁም እንድታዩት ብዬ ነው። አብዛኞቻቸው አላያችሁትም፣ እስቲ እዩትና። እናንተ እንግዲህ እኔ ከእናንተ ነው። ይህን ቪዲዮ በመጀመሪያ በደንብ አርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በደንብ አርጋችሁ ላይክ አድርጉ። እኛን እየዋሹን ነው ወይስ እኛ እነሱን እየዋሸናቸው ናቸው ነው ወይስ እኛን እያታልሉ ነው? ወይስ ራሳቸውን እያታልሉ ነው? አላውቅም። ብቻ ይሄ ቪዲዮ የተሰራበትን ቀን እነግራቸዋለሁ። ይሄ ቪዲዮ የተሰራበትን ቀን በደንብ አድርጌ አስታውሻችሁ እነግራቸዋለሁ ማለት ነው። ይሄን ይኸውልኝ፣ አሁን ይሄ ይሄ ቪዲዮ 250 ሺህ ያከበረች ቀን ብሩኬ ለሀይሚ ሰፕራይዝ ያደረገ ነው። ጥቁር ፀጉር ነበረች። ጥቁር ፀጉሩን ፈታ፣ ይሄን ነው ያደረገችው ማለት ነው። ይሄ ፀጉሯን ነው የለወጠችው ማለት ነውና ያስታውቃል። የ250 ሺህ ነው። እዚህ ጋ ስሙት። ቆይ ድምፁ ግን ቀንሶ አለው ሙዚቃም ስላለበት ማለት ነው። እዚህ ጋ ለእናንተ ላሳያችሁ ሀይኒ ብሩኬን ስትስሙ ምናምን ማለት ነው። ይሁት ለምን ሙዚቃው ኮፒራይት ጠይቀኛል። ሀይሚ ከመኪና እየወረደች ነው እዚህ ጋር እዩት። በደንብ አድርጋችሁ አስታውሱ የ250 ሺው የተከበረ ቀን ማለት ነው። እነሱ እንደዚህ አክብሮ ነው እዚያ ሄዶ የሰሩት ማለት ነው። ፀቡ ቡጡቡጡ ቡጡቡጡ የተነሳበት ቀን ማለት ነው። እዚህ ጋራ ሙዚቃውን ካረኩኝ እንትን መጨረሻ ላይ ግን የሆነ ንግግር ያደርጋል መሰለኝ። አያችሁ እዚህ ጋራ እዩት፣ ይታያቸዋል ግን አዎ፣ እንደዚህ እዩት። ያው ብሩኬ ሰርፕራይዝ ያደርጋል ማለት ነው። የዛኔ ይሄን ቲሸርት ለብሶ ነበር። ከዛ አውልቆ ነው የመጣው ማለት ነው። አያችሁ በዛውም ይኸው ሁላችሁ መንገድ ላይ ነው ያደረጋት ሰርፕራይዝ። አብዛኞቻችሁ ይሄን ቪዲዮ ያያችሁ አይመስለኝም። ይኸው በደንብ አድርጋችሁ እዩት። ቦታውን ስጭ ነው አያችሁት? መቶ 250 ሺህ የገባች ቀን ነው። ከዛ እኔ በጣም ነው ያሳቀኝ፣ በጣም ነው የገረመኝ ግን ሙዚቃ አለው። ሙዚቃውን እኔ ለምን እስኪ ኮፒራይት ጠይቀኝ ይችላል። ፈራውን ገብቷቸዋል። ኮፒራይት እንዳይ እህቴ ወዳይ፣ ዘመዶቻችሁን፣ ጓደኞቻችሁን ፍቅረኛ ወንድምም ይቻላል። ሁላቸውንም ሰርፕራይዝ ማድረግ ከፈለጋችሁ ያው ሌጀሪ ሰርፕራይዞችን ምርጫችሁ አድርጉ። እናመሰግናለን። እንደወጣችሁ ተሳሙ። በቃያቸ ተሳሙ እንደዚህ እንግዲህ ቤተሰብ አይታቸዋል። ይሄ ነበረ ፕሮግራሙ የሁለት መቶ ሀምሳ ሺህ የገባችበት ፕሮግራም ይሄ ነበር። ከዛ በኋላ ነው መተው እነሱ ቡጥቡጡን ያነሱት ማለት ነው። የማይዳ እነ ብሩኬ ምንድን መሰላቸው፣ የሆነ ነገር ሲሰሩ ጥንቃቄ የሚባል ነገር የላቸውም። እኔ ልንገራችሁ፣ ብሩኬና ሀይሚ የሆነ ነገር ስትሰሩ፣ ጠንቃቃ መሆን አለባቸው። የቲክቶክ ማህበረሰብ በጣም ከባድ ነው። ታስታውሳላችሁ፣ ልጁን እንኳን ኬት ኬት እንደው ፈልፍሎ እንዳመጡ ከሙሽዬ ጋር የተነሳውን ፎቶ ነው ፈልፍለው ያመጡት። ስለዚህ እናንተ የሆን ነገር ለመስራት ካሰባችሁ፣ የሆን ነገር ለማድረግ ከፈለጋችሁ ጥንቃቄ መውሰድ አለባቸው ያለባቸው ማለት ነው። እና እናንተ አሁን እዚህ ጋራ ተጣልታችሁ ነበር፣ እኛ እንትን ያልነው የዛን ቀን እንዲያውም ብዙም ጸብ እንትን ያው ብዙም እንትን አላላችሁም፣ ግን እየተነካከሳችሁ ነበር። እና እዚህ ጋራ ጥሩ ነገር ተደርጎ እዚህ ጋራ መመቶ ዩቲዩብ ላይ እንደዚህ ሲደረግ በጣም እንጃ፣ አላቅም። ብቻ ያው እናንተ እንድትስማሙ ነው የምንፈልገው፣ እንድትታረቁ ነው የምንፈልገው። አዎ አሁን ያው እኔ አቡንም ስለጠየቅኩት ያው መለኛውንም ደዊ ባላችሁ መሰረት መለኛው ጋም ደውዬ ስለጠየቅኩኝ መለኛውም እንዴት ነው ይሄ ነገር፣ ድራማ እየሰሩ ነው ወይ እንዴት ነው? ይሄን ሁሉ ነገር አድርጌ ነው ለመለኛው እንትን ያልኩት። ያው መለኛው ስለው አይ ይሄ ያው ታውቃላችሁ፣ ይሄ ከዛ መጀመሪያ ብዙም ሳይጣሉ ነው የሆነ ሰላ የጀመሩ ቀን ጸብ የጀመሩ ቀን ነው እንጂ ተጣልተዋል በጣም የእውነት ጸብ ነው የተጣሉ ያሉት ለእኛ እንኳን ሊሰሙን አልቻሉም ያለኝ እንግዲህ መለኛው ያው በጣም የሚገርማችሁ ነገር መለኛው ማስመሰልና ውሸት አያውቅበትም። መናገር ካለበት እውነታውን ነው የምናገረው። ግን ያው በቃ እንዲታረቁ እንትን እናለን። ግን እኛ ቤተሰብ ሙሽዬን አናስገባትም ለምን የሆነ ነገር ሲፈጠር ሙሽዬን ስናስገባ ነገ ምን እንደሚፈጠር ስለማናቅ አናቅም። ስለዚህ እናታችንንም ነምን ነገ ትዘቀዘቃለች። ስለዚህ ሙሽዬን አናስገባትም። በራሳቸው መታረቅ ካለባቸው ወይ እኛ ገብተን የእኛንም ስልክ እያነሱ አይደለም፣ እንትና ማነው ስሙ ብሩኬም ሀይሚም የእኛን ስልክ ጭራሽ አያነሱም። ያለኝ እንግዲህ እስቲ ደግሞ ለቦስ ደውላለሁ። ይሄ የዚህኛውን ነገርም እልክለታለሁ። እስቲ ምንድን ነው ነገሩ? ይሄን ነገርማ እስቲ እናያለን። እንግዲህ ለማንኛውም የቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። እወዳችኋለሁ፣ አከብራችኋለሁ። ቻው ቻው